ወንድ የተገፋበት ወንድ የተናቀበት ወንድ የሚቀለድበት ጊዜ ላይ ነን። ድሮ ድሮ በወንድ ልጅ አምላክ ይባል ነበረ። ሰምታ ከሆነ በተጨማሪም ወንድነት ባሕሪው የተኮነነበት ጠባዩ የተገፋበት ጥረቱም ተቀባይ ያጣበት ጊዜ ላይ ደርሰናል። ይህንንም ምንም እንኳን በዋናነት ጠላት ቢፈልገውም በትውልዱ ላይ የተሾሙ በወንድሞቻችን የሚቀልዱ በእህቶቻችን የሚነግዱ የራሳችን የተማሩ ተማርን የሚሉ ሆዳ አደሮች ያቀላጥፉታል። ታናሽ አንተ ግን ከዚህ ርቀህ ወንድነት ተፈጥሮህን አውቀህ ልትሰለጥንበት አባት ለሚጠብቅብህም ዓላማ ልታበለጸገው ይገባል። ነገር ግን እንዲህ ልታውቀው የሚገባው የወንድነት ባህሪህ እንዴት ያለ ነው? እነግርሃለሁ። ከዛ በፊት ግን አንድ ማስታወቂያ እንደተለመደው፣ የወጌ ገላ ሳሙና ይባላል። ይህ እራሴ የማዘጋጀው ሳሙና ነው። ላለፉት ስድስት ዓመታት ሳዘጋጀው ስንጠቀምበት ኖረናል ቆይተናል። እኔም ልጆችም፣ ጓደኞችም ወዳጆችም እንታጠብበታለን። ጸጉራችን፣ ገላችን፣ ፊታችን እንታጠብበታለን። ለምግብነት ከሚውሉ ዘይት ነው የሚዘጋጀው። አምነህ ሆድ ውስጥ የምታስገባቸውን ዘይቶች ነው ሳሙና ማድርገው። ይህን ሳሙና ሳሙና እንዲሆን በተቻለ መጠን አነስተኛ ኬሚካል ለመጠቀም ሞክረናል። ኦልሞስት ለሽታ ለቀለም ለማድረቂያ አረፋ ለማውጫ ተብሎ የሚገባበት ምንም አይነት ኬሚካል የለም። ስለዚህም ከኬሚካሎች የሚመጣው የጎንዮሽ ጉዳት ይቀራል ማለት ነው። በ175 ግራም አዘጋጅቼው 300 ብር ይሸጣል። ይህን ቻናል መደገፍ የምታስብ ከሆነ ወይም ደግሞ ሳሙናውንም ለመጠቀም የምትፈልግ ከሆነ በመልእክት ሳጥን መስጫ ውስጥ መልእክትን አስቀምጥልኝ። ሳሙናውን የምታገኝበትን መንገድ እናመቻቻለን። ለጊዜው ያጊዜው በ175 ግራም 300 ብር ተዘጋጅቶ ይቀርባል። አሁን ወደ ቪዲዮ ጀግናው እንዴት አለ። ወንድነት ለአባወራነት ነቁ ምንጩ መነሻው መጠንሰሻው ነው ወንድነትን አውቀህ ሰልጥነህበትም ካልተገኘህ ምን ብትማር ባለማድረግ ብትሆን ከቁናው ከአባወራነት ልዕልናው መድረስ አትችልም ይህንን እንግዲህ ሌላ ጊዜ እናወራለን ወንድነት እንዴት ሆኖ ለአባወራነት መነሻ እንደሚሆን ማለት ነው ወንድነት በራሱ ደግሞ ለአባወራነት መነሻ የሆነው ወንድነት በራሱ ደግሞ ሶስት አምዶች ወይም ምሰሶች ላይ የቆመ የተመሰረተ ነው ወይ አንድም ወንድነትህ በራሱ በሶስት አምዶች ላይ የቆመ ነው። ሶስት እግሮች አሉት። በእነዚያ ሶስት እግሮች፣ አምዶች፣ ምሰሶዎች የቆመ ነው። ሶስቱ እኩል የሚያስፈልጉ ናቸው። አንዱ ከአንዱ የሚበላለጥ አይደለም። ሶስቱም እኩል ያስፈልጉታል። ለወንድነትህ፣ ወንድነትህ ቆሞ እንዲገኝ፣ በተፈጠረለት ለተፈጠረለት ዓላማ ቆሞ እንዲገኝ፣ እነርሱን ጥለህ አንድም ደግሞ አንዱን ጥለህ ሌሎቹን አንጠልጥለህ በሰውነትህ በተለይም በወንድነትህ ሙሉ መሆን አትችልም። ሶስቱም እኩል ያስፈልገዋል። አንዱን ጥለህ ሌላውን አንጠልጥለህ ሙሉ መሆን አትችልም። ስለዚህም ወንድሜ ስማኝ፣ አልንገረህ እነዚህ ሶስቱን ወንድነትን የተመሰረተባቸውን አባት የሰጠህን በሰውነትህ ይበልጡንም ከሴቷ በተለየ ወንድነት የተቀመጠልህን መክሊት እወቃቸው። እወቃቸው ብቻ አይደለም ሰልጥንባቸውም፣ አልበልጽጋቸውም። ከዚያም ለሚስትህ፣ ለልጆችህ፣ ለቤተሰብህ፣ ለማህበረሰቡ፣ ለሀገርህ፣ ለዓለም ትሰጣቸዋለህ ያበለፀከውን የሰለጠንክበትን ያሳደግከውን ወንድነት ግን ትሰጣቸዋለህ። ስትሰጣቸው ጽድቅ ልትሰራበት፣ እውነትን ልትመሰክርበት፣ ፍትሕ ልታሰፍንበት ሆኖ ማለት ነው። ያላበለጸከውን ያላሳደግከውን ወንድነት ይዘው ብትመጣ ቆሞ ከመሽናት ተኝቶ ከማስረገዝ ያለፈ ምንም አይነት ሚና ላይጫወት ይችላል። ስለዚህ መጀመሪያ በወንድነትህ ሚስትህም ሆነች ልጆችህ፣ ቤተሰብህ፣ ማህበረሰብህ፣ ቤተክርስቲያንህ፣ ሀገርህ ከአንተ ወንድነት መጠቀም ካለባቸው መጀመሪያ አንተ ወንድነትን አውቀኸው ልትሰለጥንበትና ልታበለጽገው ይገባል። ከሶስቱ አንዱ ላምጣ ሶስተኛ ማስቀመጠው ስልጣኔ። ስልጣኔ በራስ ላይ በሚደረግ ምርመራ ታውቆ ተገዝቶ የሚፈጸም ጥበብ ነው። ራስን አውቆና ገዝቶ የሚፈጸም ጥበብ ነው። ይህም ራሱን የቻለ መጠነ ሰፊ ትንታኔ ቢፈልግም በቀላሉ ግን ሀሳብን፣ ስሜትን፣ ብልትን ከአላማ ጋር ያገናዘበ ስነ ስርዓት ማስተማር ሊባል ይችላል። ከዚህ በፊት የሠራሁትን የስልጣኔ ቪዲዮ ይህን ተመልከት። ለትንታኔው፣ ሌላ ጊዜ፣ ተጨማሪ ሌሎች ጊዜዎች ይኖሩናል። በሰፊው እንገባበታለን። ለዛሬው ግን ይህን ያክል ካልኩ ይበቃል። ተጨማሪውን ከዚህ ቪዲዮ ተመልከት። ስልጣኔ፣ ሶስተኛውን ብለናል። እንግዲህ ወንድነትን ይህ ቢሆን ወንድነት ይህ ቢሆን የተመሰረተባቸው ሦስቱ ዐምዶች ደግሞ እንደዚህ የሆኑ የመጀመሪያው ስልጣኔ የሆነም አለ በራስ ላይ የሚደረጉ ስልጣኔ ወንድነት ክን ካቆሙት ከተሸከሙት ዐምዶች አንዱን የመጀመሪያውን ይዛል። ይሄ ወንድነት የተባለው ሙሉ አንተነት ነው። ሙሉ የወንድ የወንድ ልጅ ባሕሪውን የሚወክል አካል ብናደርገው ይሄ ቢሆን ሶስቱ አምዶች አንደኛው ይሄ ነው። ሁለተኛው ደግሞ ጥንካሬ ነው። ጥንካሬ ጥንካሬ ወንድነትህን ከሚሸከሙት ሶስቱ አምዶች ከስልጣኔ ጋር አብሮ ያለ አንደኛው አምድ ነው። አንደኛው አምድ ነው። ሶቅራጥስ እንዲህ ይላል። የሶክራተስ ጽሁፍ ኢንተርኔት ላይ ማግኘት ይችላል። ኖ ማን ሃዝ ዘ ራይት ቱ ቢ አናማተር ኢን ዘ ማተር ኦፍ ፊዚካል ትሬኒንግ It is a shame for a man to grow old without seeing the beauty and strength of which his body is capable of። ማንም ሰው አካላዊ ብቃት ጋር በተገናኘ ተራና ደካማ መሆን መብት የለውም የመሆን መብት የለውም። ኖ ማን ሀድ ራይት ነው የሚለው መብት የለውም፣ ከአካል ብቃት ጋር በተገናኘ ተራና ደካማ ለመሆን ኢት ኢዝ ኤ ሼም ሰውነቱ ማድረግ የሚችለውን መስራት የሚችለውን ሊደርስበት የሚችለውን ሊወጣበት የሚችለውን ልዕልና፣ ልህቀት በጥንካሬ ደረጃ ሳይ ማለፍ ሳይ ማረጅ አሳፋሪ ነው ይላል። ለወንድ ልጅ ማለት ነው። ሰውነቱ ሊደርስበት የሚችለውን ልህቀት እዛ ልህቀቱ ላይ ሳይደርስ እዛ ኤክሰለንስ ላይ ሳይደርስ የጥንካሬውን የግርማውን ማማር ውበት ሳያይ ምንም ይህ ካጋንንት የተገኘ አይደለም። አባታችን የሰጠን ነው። ክብሩ ይስፋና አባታችን በሰጠን ጸጋ በሰውነታችን፣ በጡንቻችን፣ በጥንካሬያችን ሳንደርስበት እሱ የሰጠንን ካልቲቬት አድርገን ሳናበለጸገው ሳናበዛው ማለፍ ማርጀት አሳፋሪ ነው። ሲጀመር ለምን ተሰጠው ይህንን ጸጋውን? ለምን ቀበረው? የትኛውን ጽድቅ ሊሰራበትን የቀበረው የጡንቻውን፣ የጥንካሬውን ይህንን ሳይ ማለፍና ማርጀት ለወንድ ልጅ አሳፋሪ ነው። ኢትዝ ሼም ነው የሚለው ሶክራትስ። እኔም ያንን ሀሳብ እጋራለሁ። እና አንድ ወንድ ልጅ በአካል ብቃት ሰውነቱን ማጠንከር አለበት። ምክንያቱም ጥንካሬ ከወንድነትን ከሚሸከሙ ወንድነትን ያክል ቤት ሰውነት ተፈጥሮ ከሚሸከሙት ሶስቱ ምሰሶዎች አንደኛው ምሰሶ ስለሆነ ማለት ነው። የአካል ብቃት ወይም ጥንካሬ ወንድነትን ተሸካሚ ከሆኑት ምሰሶች አንዱ ነው። ወንድነት ተነስቶ ስለ ወንድነት ተወርቶ ወንድነት የሚሰለጥንበት ቦታ ተገኝተው የአካል ብቃት ወይም ጥንካሬ አለማንሳት ሹፈጥ፣ ስላቅ ያ እንደዛ ሊጠነክር እንደዛ እንድንጠነክርበት እና ጽድቅ እንድንሰራበት ፍትህ እንድናሰፍንበት በሰጠን አባትም ላይ መሳለቅ ነው የሚሆነው። ጥንካሬ ያስፈልጋል። ወንድም ዓለም በወንድነት የሚቀጣጠልን ንዴት፣ ኢነርጂ፣ ድራይቭ፣ አካላዊ ጥንካሬ ሳይኖርህ መሸከም፣ መቋቋም፣ ግዳጅን መፈጸም መወጣትም አትችልም። ጡንቻ የአባትህ ስጦታ ነው። ይህም ሆኖ ሳለ ከዚህ በተቃራኒ የሚነግሩህ ወይ ጠላቶች ናቸው፣ አሊያም ለጠላቶችህ በሆዳቸው ተደፍተው በገንዘብ ተቀጥረው ያደሩ ሆዳደር ምንደኞች ናቸው። ደላሎች ናቸው። አንተን ለነሱ የሚያስማ ለጠላት የሚያስማሙ አሊያም ደግሞ በዛው በስንፍናቸው በደካማነታቸው ወድቀው ከወደቁበት ማጥ አንተን የሚጎትቱ ወደዛ ወደ ማጡ ማዕከል የሚከቱ ሰነፎች፣ አሰሶች ናቸው። ጥንካሬን አሁን ማንሳት ለምን አስፈለገ? አሁን አካል ብቃት እንቅስቃሴ ጥንካሬ መኖር አለበት ብለን ለምን ለአሁኑ ትውልድ ላይ ስለ ጥንካሬ ደጋግመን እንነግረዋለን? ምክንያቱም አሁን ያለው ትውልድ ከሚኖረው የኑሮ ሁኔታ ላይፍ ስታይል አንጻር ሰውነቱን የሚያጠነክርበት እድል በጣም ኢምንት ትንሽ ስለሆነ ወይም የለም ማለት ስለሚቻል፣ ድሮ ድሮ ረጅም መንገድ ትሄዳለህ፣ ለትምህርት ውሃ ለመቅዳት ስራ ለመስራት ወደ ግብርና ለመሄድ ትምህርት ቤትም ለመመላለስ እንኳን ቢሆኑ ዋሬቨር፣ ብዙ ርቀት ትጓዛለህ። አብዛኛዎቹ ስራዎች የጉልበት ስራ ይፈልጋሉ። በመኪና የተቀላጠፉ በማሽነሪ የተቀላጠፉ አይደሉም። ሊበዛ የሚያግዝህ እንስሳ ነው። በተረፈ ግን አብዛኛውን ስራ አንተ በጉልበትህ የምትሰራው ነበር። ስለዚህ ኑሮ ራሱ አካል ብቃት እንቅስቃሴ ነበረው ማለት ነው። ስለዚህ በዛ ወቅት ለነበሩት በእኛ ከኛ እንግዲህ ወደ አያቶቻችን ብንሄድ በእነሱ ጊዜ ለነበሩት ሰዎች ስፖርት ስሩ ብሎ መንገድ ምንም አያስፈልግም ኑሯቸው ራሱ ስፖርት ስለሆነ፣ ኑሯቸው ራሱ እንቅስቃሴ ስለሆነ አሁን ላለነው ለእኔና ለአንተ ላንተ፣ ግን አብዛኛውን ጊዜ እንደዚህ ቢሮ ውስጥ የምንቀመጠው፣ ትምህርት ቤት ወንበር ላይ የምንቀመጠው፣ ከዛ ደግሞ ትራንስፖርት ታክሲ ላይ፣ አውቶቡስ ላይ፣ ባቡር ላይ ለምንቀመጠው፣ ከዛ ደግሞ ቤታችን ስንደርስ እንደገና ቁጭ ብለን ለምናሳልፈው፣ አብዛኛው ነገራችን ከአካል ብቃት እንቅስቃሴ ለራቀ፣ ከፀሐይ ብርሃን ለራቀው ለኛ ሆን ተብሎ ኮንሺየስሊ ታስቦና ታቅዶበት የሚሰራ የአካል ብቃት እንቅስቃሴ ያስፈልገናል። ከዛም የሚገኘውን ጥንካሬ ማትረፍ ይገባናል ማለት ነው። ጥንካሬ ለወንድ ልጅ ለወንድነት ከሦስቱም ምሰሶች አንዱ ነው ካልን፣ አውቀን ልንሰራው ይገባል። የኑሮ ላይፍ ስታይላችን የኑሮ ሁኔታው አስገድዶን ስፖርት የሚያሰራን እንቅስቃሴ የሚያሰራን ስለሆነ ስላልሆነ ሳይሆን ይህንን አስቀድመን ካወቅን የኑሮ የኑሮ እንቅስቃሴያችን የአካል ብቃት እንቅስቃሴ ባያሰራንም እንኳን ቦታና ጊዜ የግድ መድበንለት የአካል ብቃት እንቅስቃሴ ሰርተን ጥንካሬን ልንገነባ ይገባል። ምክንያቱም አሁን እንዳልኩ ወንድነትን ከሚሸከሙት ሶስቱ ምሰሶች አንዱ ጥንካሬ ስለሆነ ጥንካሬ በሌለበት ይህን ጥንካሬ ባጠፋ ይሄ ቤት እንደማይቆም እንደሚናድ ምክንያቱም በሶስቱ ምሰሶች ስለቆመ ማለት ነው። አንድ ወንድ ልጅ ወንድ ነው ስንል ጥንካሬ ከሌለው ልምጭ፣ አርጩሜ፣ አለንጋ፣ ስልባቦት ነገር ከሆነ ምንም ወንድነት ማለት አይቻልም። ያን ወንድ ነው ማለት አንችልም። ምክንያቱም በወንድነቱ አባቱ የሰጠውን ጸጋ አልተጠቀመበትም፤ መክሊቱን አልተጠቀመበትም፤ ቀብሮታል። የተለያየ ምክንያት ፈልጎ አላቅም ምክንያቱን አንዳንዶች መንፈሳዊ ምክንያትም ስላላቸው ከየት እንደመጣ ባላቅ ማለት ነው። ለማንኛውም ጥንካሬ ያስፈልገናል። ጥንካሬ ማለት የግድ ጡንቻ ትልቅ ጡንቻ ማሳድ ማውጣት አይደለም። ጥንካሬ ማለት ቀጭን መሆኑ ወፍራም መሆኑ ማለት ጋር የተገናኘ አይደለም። ጥንካሬ ማለት በቃ ጀስት ጥንካሬ እንደምትረዱበት አንድ ሰው ሊሰራ የፈለገውን ጉዳይ የሚወጣበት የአካል ብቃት ያስፈልገዋል። ብዙ አይነት ስራ አለበት፣ ወንድ ልጅ ብዙ ከመኝታ ቤት እስከ አደባባይ ድረስ እነዛን ሁሉ በብቃት መወጣት አለበት። ይህ ደግሞ ጥንካሬ ሲኖረው የሚፈጸም ነው። በአንደኛ ደረጃ በአንደኛ ደረጃ እና በቀዳሚነት ደረጃ ወንድ ልጅ ካሉት ባህሪያቶች ውስጥ አስገዳጅ የሆነው ምንድን ነው? ድፍረት ነው። ከሬጅ ድፍረት። እገሌክ ወንድ ነው፣ እገሌክ ወንድ ነው፣ እገሌ ወንድ ነው፣ እሷ እኮ ወንድ ነች ሲባል እንደው ምን ለማለት ነው? ያው ወንድ ነው፣ ወንድ ነው። አእምሮ ውስጥ የሚመጣው ምንድን ነው? ከአካል ብቃቱ ይልቅ ከጡንቻው ይልቅ ደፋር መሆኑ ነው፣ ቆራጥ መሆኑ ነው። አይደለ? ያሰበውን ነገር ምን ይመጣል ኮንስኮንሱ ምን ሊሆን ይችላል ብሎ ሳይሰጋ ሳይፈራ፣ ሳያስብ አይደለም ግን ሳይፈራ ዊዝ ኦል ደ ሪስክስ ምንም እንኳን የሚያሰጉ ነገሮች እንዳሉ ሆኖ እሱ ግን ያንን ነገር ከማድረግ ወደ ኋላ ማይል ደፋር ሰው። ድፍረት ያስፈልጋል። ወንድ ልጅ ደፋር መሆን አለበት። ድፍረት ለወንድ ልጅ አስገዳጅ፣ ቀዳሚ፣ ዋነኛ ባህሪው ነው። እነዚህ ባህሪያት ናቸው። በነገራችን ድፍረትም፣ ጥንካሬም፣ ስልጣኔም በወንድ ልጅ ውስጥ ያሉ ባህሪያት ናቸው which means በተፈጥሮ ያሉን ነገሮች ናቸው በተፈጥሮን ያሉ ባህሪያት ሆነው፣ ነገር ግን በማህበረሰብ፣ በቤተሰብ በተለይ ደግሞ በአባት የሚሰለጥኑ ካልቲቬት የሚደረጉ ጠባያት ይሆናሉ ማለት ነው። አባት ባለበት እነዚህ ይሰለጥናሉ። ያው አባትም እንደዛው ደፋርን ጠንካራና ስልጡን ነው በሚል ማለት ነው። ዛሬ ዛሬ እንደዛ ስላልሆኑ አባቶቻችን ብዙዎቹ ማለት ነው። ወንድ ልጅ ተረቱ ምን ይላል? ወንድ ልጅ ተወልዶ ካልሆነ እንዳባቱ፣ ስጡት ሐመል ማሉ ይፍተል እንደናቱ። ሐመል ማሉ ማለት እንግዲህ ያ የተባዘ የተጠቀለለ ጥጥ ነው የተፈተለው ጥጥ ነው አደለ? ስጡት ሐመል ማሉ ይፍተል እንደናቱ። ወንድ ልጅ ተወልዶ ካልሆነ እንዳባቱ ደፋሩ ነው። ወደ ዓለም የማይወጣ ከሆነ እንዳባቱ ደፋሩ ነው። ዓለምን ለማሸነፍ የማይወጣ ከሆነ እንዳባቱ ደፋሩ ነው። ደረቱን ነፍቶ ወደፊት የማይመጣ ከሆነ፣ ወደ ውጭ የማይወጣ ከሆነ፣ ችግሩን እናቱ ጋር ከመድረሱ በፊት ቤተሰቡ ጋር ከመድረሱ በፊት ችግርን እዛው ከአጥር ውጪ መስዋዕት ሆኖ ማስቀረት የማይችል ከሆነ በቃ ጓዳ ይቀመጥ ከእሷ ጋር። ሀመማሉ ስጡትና ይፍተል እንዝርት፣ ስጡትና ይፍተል ነው ተረቱ። እና ድፍረት ያስፈልጓሉ ወንድ ልጅ እገሌ ወንድ ነው ሲባል በአእምሮ የሚመጣው ምንድን ነው? ድፍረት ነው። ድሮ እናቶች ወንዶች ልጆቻቸው ቀሚሳቸውን ይዞ ስርስራቸው ሲሉ አጠገባቸው ሲቀመጡ ወንበር ላይ እነሱ ጎመን ሲቀነጥሱ ስራቸው ሽጉጥ ብሎ ሲቀመጡ በመጥረጊያ ጠርጎ ሄደ ከወንዶቹ ጋርዋል ምን ትሰራለች? ሴት ስር ሴት ስር ብላ ታባርራለች። ኮንስ ኮንስን ታቋዋለች፣ ውጤቱን ታቋዋለች፣ አጠገቧ በመቀመጡ ፈሪ እንደሚሆን። ዛሬ እንደዛ አይደለም የሚመከረው። ዛሬ ጥሩ ልጅ ነው ወንድ ልጅ ቤት ውስጥ ከእናቱ ጋር ቁጭ ብሎ ፊልም ስላየ ቤት ውስጥ ተቀምጦ የሆነ ነገር ስላደረገ በቃ ጨዋ ልጅ ነው፣ ጨዋ ልጅ ነው ቤት ውስጥ ስለሆነ። ያው ይህንን መረዳት ያስፈልጋል። በአንድ ቀን እንደዚህ አብራርተንም ግልጽ የሚሆን አይደለም። ቢያንስ ጥያቄ ከፈጠርኩብህ ለሌላ ጊዜ የበለጠ እናወራለን። ተጨማሪ ጥያቄዎች ካሉ እንዲብራሩ የምትፈልጉ ነገሮች ኮሜንት ውስጥ ጻፋቸው። ካልሆነም ደግሞ ልክ ሰሞኑን እየታዘብኩት እንደሆነ በቴሌግራም በውስጥ መስመር ማውራት እንችላለን። እዛው አባወራ ጋር ሄደ ማለት ነው። እና መሪ፣ ራስ፣ እረኛ። መሪ መሆን እረኛ መሆን ያለበት የተሰጠው ወንዱ ወንድ ልጅ እንደዛ አይደለ። መሪ ራስ ነው እረኛ ነው ሆኖ ሳለ እረኛ ሆኖ የተፈጠረው ወንዱ እንደዛ ሆኖ ሳለ ለመሪነቱ ለእረኛነቱ ለራስነቱ ምን ያስፈልጓል? ድፍረት ያስፈልጓል። እንዴት ሆኖ ነው አንድ ፈሪ ሰው ከፊት ሆኖ ሚስቱን ልጆቹን፣ ቤተሰቡን አስከትሎ ማህበረሰቡን አስከትሎ የሚመራው? ያችን አንድ ሚስቱን እና ሁለት ልጆቹን ደፍሮ ከፊት ሆኖ መምራት ካልቻለ እንዴት ሆኖ ነው ሚሊዮን ሰዎችን መምራት የሚችለው? የሰውዬ አይችልም። ስለዚህ መሪ ራስ፣ እረኛ ከሚመራው ፊት ለመቅደም ምን ያስፈልጓል ማለት ነው መጀመሪያ ድፍረት? ያስፈልጓል። ከዚህ ከምንም በፊት ድፍረት ያስፈልጓል። ደፋር ሰው ደፋር ሰው በትንሽ በትንሽ ክህሎት በትንሽ ልምድ በትንሽ ዕውቀት ደፋር ከሆነ ቤተሰቡን ማህበረሰቡን ሀገሩን ነፃ ማውጣት ይችላል፣ አረነት ማውጣት ይችላል። ደፋር ከሆነ ብዙ ዕውቀት የተሸከመ ፈሪ ግን ወዳደር የመሆኑ ድል ሰፊ ነው። አሁን ላይ እንደምናየው ሀገራችን የጠቀምን መስሎን ብዙ የተማሩ ሰዎችን ሾመን ነበረ። ግን አብዛኛዎቹ እውነት ስትገፋ፣ ጽድቅ በኃጢአት ስትቀየር ፍትህ ሲታጎል መናገር የማይችሉ ፈሪዎች ናቸው። ምክንያቱም ድፍረት ካልቲቬት አልተደረገም። ማስሬትና ዶክተር ሰርተው ይሆናል 30 ዓመት 20 ዓመት ቁጭ ብለው ወንበር ዘርግተው ተምረው ሊቅና ሊቃውን ተብለው ሊሆን ይችላል። ግን ድፍረት ካልቲቬት ስላልተደረገ አሁን ያለንበት ዘመን ወንድነት የተኮነነበት ስለሆነ፣ ድፍረቱ ካልቲቬት ስላልተደረገ ከትምህርታቸው ጋር ተምረው ሲጨርሱ አሁንማ መብሊያ ጊዜ ነው፣ እንዴት እንደዚህ አይነት ነገር ተናገሬ በኋላ እስር ቤትን ወይ እገደላለሁ ወይ እሳደዳለሁ፣ መብሊያ ጊዜ ነው፣ መመገብ አለብኝ ብለው ሆዳደር ይሆናሉ፣ በአፍጢማቸው ይደፋሉ። ስለዚህ ወንዶች ልጆቻችንን አስቀድመን ድፍረት ልናለማመዳቸው ለማመዳቸው ይገባል። ከልጅነቱ ጀምሮ ጀግና ደፋር ጎበዝ እያለን፣ ደፋር ያልሆነ ወንድ ልጅ ፈሪ የሆነ ወንድ ልጅ ለእናቱ ሸክም ሆኖ ይኖራል። እናቱ ጋር እስካለ ድረስ፣ ለሚስቱ ደግሞ ሀዘን ነው የሚሆንባት። ኑሮ አይንቀሳቀስም። ልጆቿ መልካም ነገር አያገኙም። የምትኖርበት ኢንቫይሮመንት ሁሌ በስጋት እንደተወጠረች ነው። በሱ አትተማመንም። ምክንያቱም የሆነ ነገር ኮሽ ቢል እሷን አስቀድሞ ከኋላ ወይ ቀሚሷ ስር መለጠፉ አይቀርም። ለዚህ ደግሞ ጥሩ ምክንያቶች፣ ጥሩ ሰበቦች አሉ። እኔ እኮ ለሚስቴ ብዬ ነው እኔ እኮ ለልጆች ብዬ ነው እንጂ ከፊት ሂጄ መስዋዕት መሆን ጠፍቶኛል አይደለም። ግን ቢያንስ ለነሱ ልኑርላቸው፣ ለልጆች ልኑርላቸው ብዬ ነው። ቢያንስ ትዳሬ ላልቆየው ብዬ ነው። አባቶቻችን ሚስትና ልጆቻቸውን እቤታቸው ለአምላካቸው ለጎረቤታቸው አደራ ሰጥተው አምላካቸውን አምነው ተሰደው በበረሃ ድንበር ለማስጠበቅ ወርና ሁለት ወር ሁለት ዓመት ቆይተው ይመጣሉ። ካለፉም ያልፋሉ። ምክንያቱም ወንድነት እንደዛ ነዋ። ለሚስቴ ለእናቴ፣ ለልጆቼ ብዬ አልጋ ስር አልወተፍም። ትዳሬን ለማቆየት ብዬ አልጋ ስር አልወተፍም። ባወቅኩት፣ በኖርኩበት በተረዳሁት እውነት ደረቴን ነፍጬ ከፊት ይሰለፋሉ እንጂ ለልጆቼ ማስተመራው ማስቀምጠውም ሌጋሲ ያንን ነው። አንተም እንደዛው ይሄን ተማር። እርግጥ አሁን በዘመናዊ በአጉል ዘመናዊነት ሰበብ በአጉል ዘመን አጉል ሞደርኒቲን በማምጣት ሰበብ ይሄ በተለይ ደግሞ ማርክሳዊ አይዲዮሎጂ ያመጣው ነው። የማርክስ አይዲዮሎጂ በነገራችን ሌላ ጊዜ እንግዲህ በደምብ ርዕሱ ጊዜ ውስጥ እናወራዋለን። የማርክስ አይዲዮሎጂ ትውልዱን አልጫ ማድረግ ነው። ማርክስ ወንድ አይወድም፣ አባወራው እንዳይወድም፣ ቆፍጣናው አይወድም የኛና አገር ግራዘመን ፖለቲከኞች ተረዷቸው። ግራ ዘመን ፓርቲዎችንም እወቋቸው። ግራ ዘመን ማለት እንግዲህ ስለ ነጻነት ብዙ የሚሰብኩ ፓርቲዎችን ቀድሞ ያው ከደርግ ጀምሮ ደርግ በነበረበት ሰዓት ከደርግም በኋላ አሁንም ጭምር ያሉ አብዛኞቹ ፓርቲዎችና እድሜያቸው ሃምሳዎቹን አልፎ ስልሳዎች ውስጥ የገቡ ሰዎች ብዙዎቹ ግራ ዘመሞች ናቸው። በእርግጥ እያሰለጠኗቸው ያሉ ልጆች ቡችሎችም ደግሞ አላቸው። እነዚህ ሰዎች ግን ግራዘመን አይዲዮሎጂ አይዲዮሎጂ ከካርል ማርክስ በተለይ የመጣው አይዲዮሎጂ የሚፈልገው ነገር ምንድነው? ወንድ ቆራጥ ቆፍጣና አላማ ያለው አምላኩን ተስፋ ያደረገ በአምላኩ የተማመነ አምላኩን የሚፈራ ትውልድ አይፈልግም። ስለዚህ ፈሪ እንዲሆን ይፈልጋል። ሁሉም ፈሪ ፈርቶ የሚያድር አልጫ እንዲሆን ይፈልጋል። ማን እንዲገዛው? ስቴቱ እንዲገዛው። ስቴት የምንለው መንግስት፣ ገቨርመንት እንዲገዛው። ሶዛት ገቨርመንት እኩል እንዲሆን ለሁሉም ተብሎ ማለት ነው። ዳትወዘላይ ያው ውሸት ነበረ። እንግዲህ ትውልዱን ፈሪ ማድረግ አስፈለገና አብዛኛውን ትውልድ በመግደል በመፍጀት በመረሸን ብዙን ፈሪ እንዲሆን አድርገውታል የትኛውም ሀገር ሶሻሊዝም የተስፋፋበት የካርል ማርክስ አይዲዮሎጂ የተስፋፋበት አገር ላይ ብትሄዱ ብዙ ንጹሀን ተጨፍጭፈዋል በተለይ ወንዶች ተጨፍጭፈዋል ደም ፈሷል ብዙ ኢትዮጵያን ጨምራችሁ ራሻ ብትሄዱ ቻይና ብትሄዱ ኩባ ብትሄዱ ማለት ነው ለምንድነው ጠላት ደፋር ወንድ ከራሱ አልፎ ሚስቱን ልጆቹን ማህበረሰቡን ቤተሰቡን ሀገሩን ነፃ እንደሚያወጣ አርነት እንደሚያወጣ ያውቁታል ያን ድፍረቱን ከየትም አያመጣውም በአምላኩ ላይ ካለው እምነት የተነሳ ነው አምላቱን አምላኩን በተለይ እያወቀ በመጣ ቁጥር አምላኩ እሱን ስለፈጠረበት አባቱ እሱን ስለፈጠረበት ተፈጥሯዊ ጸጋው፣ ስጦታው፣ መክሊቱ እያወቀ እየተረዳ በሄደ ቁጥር በራስ መተማመኑ እየጨመረ ይመጣል። ድፍረቱ እያደገ ይመጣል። ፈሪነት ከድፍረት በተቃራኒ ማለት ነው። ፈሪነት ከድፍረት በተቃራኒ እነዚህ አሁን የምልህን ጸጋ መክሊቶችን የሰጠህ አምላክህን መጠራጠር አለማመን ነው። ከእምነት መጉደል ነው። አማኝ ሰው አይፈራም። እምነት ፍርሃትን የሚያርቅ ነው። የምታምነው ምንድን ነው? አምላክህን ታምነዋለህ። አባትህን ታምነዋለህ። በሰጠህ ነገር ትተማመናለህ። የሰጠህ ይህንን ነገር የሰጠህ አሁን እንደምንለው አካል ብቃቱን የሰጠህ ጥንካሬውን የሰጠህ ድራይቭን ኢነርጂውን ወኔውን ንዴቱን የሰጠህ ድፍረቱን የሰጠህ አባት ነው። ከአጋንንት የሆነ ምንም ነገር ያገኘው የተሰጠህ የለም። ስለዚህ ይህንን የሰጠህ ለበጎ ለጽድቅ፣ ለፍትህ እንደሆነ ስታውቀው ምንም አትፈራም። ለምን ትፈራለህ? እንድትፈራ የሚፈልጉ ሰዎች ቅድም ነገር ያሉ ወይ ጠላቶች ናቸው ወይ ለጠላት የሚደልሉ ሆዳደሮች በአፍጢማቸው የተደፈ ሆዳደሮች ናቸው። አሊያም ደግሞ እንደ ብዙሃኑ አልጮች ናቸው። ፈሪዎች ረባ ክዚ ውስጥ አትግባ፣ ረባ ክዚ ውስጥ አትግባ ከዚህ የባሰ ይመጣብናል የሚሉ ፈሪዎች ወንድነታቸው በድፍረታቸው በጥንካሬያቸው ላይ ያልቆመ ማለት ነው። ስለዚህ እዚህ ጋር እንዳስቀመጥኩልህ ይሄ እንግዲህ ስልጠናችን ላይ የምናወራው ነው። ያባወራው ስልጠና እንዳለ ነገር ያለው፣ ከዚህ በፊት በተለይ አዲስ አበባ ውስጥ ያላችሁ ወንዶች ወንድሞቼ፣ በተለይ ተጠቀሙበት። ሀያዎች ውስጥ ያላችሁ በተለይ ወንድሞቼ ተጠቀሙበት። ምክንያቱም ዓለም የምታስተምራችሁ ዓለም ብቻ አይደለችም። እውነትን ያስተምሩናል ብለን ምናምናቸው ያመናቸው ሊቃውንት እንኳን የሚያስተምሩን ከዚህ በተቃራኒ ስለሆነ አዚፍ፣ ሰውነታችን ያጋንንት መጫወቻ ምናምን፣ እኛን ከጽድቅ የሚያረቀን የሚያሸሸን፣ ጡንቻችን እኛን ከጽድቅ የሚያረቀን ለንቋጣ ስልባቦት መሆን ለፍስፍስ መሆን ጽድቅ አድርገን አስስነትን አጽድቀው የሚነግሩ ስለሆነ፣ ስለዚህ ወንድነትህ የቆመው ወንድነት የተባለው አካል ቤት ጎጆ የቆመው በሶስቱ አውታሮች በሶስቱ አምዶች በሶስቱ ምሰሶች ናቸው። ሶስቱም እኩል የሚያስፈልጉ ናቸው። ሶስቱም አንዱን ብታጠፋው በሁለቱ አይቆሙም፣ ይናዳል። ወንድነት ተፈጥሮ ሰውነትህ ይናዳል። ስለዚህ ሶስቱም ያስፈልገዋል። ከሶስቱ ከሶስቱ መካከል ስልጣኔን ቀድሜን ሰው በሶስተኛ ደረጃ ብዬ ስልጣኔ ትሬኒንግ የሚፈልግ ነው። ትሬኒንግ የሚፈልግ ነው። ልምምድ የሚፈልግ ነው። አሰልጣኝ የሚፈልግ ነው። ለዛ ነው ሶስተኛ ያደረኩት እንጂ ከነሱ አንሶ አይደለም። ሌላ ሁለተኛ አካል፣ ሶስተኛ አካል ሊያስፈልግ ይችላል ለስልጣኔ። እንደገናም ደግሞ አዋቂ ሰው፣ ቀድሞ ያወቀ ሰው ይፈልጋል ለስልጣኔ። ከዛ ጥንካሬ ነው። ጥንካሬ ነው። ጥንካሬ አባቴ የሰጠ ነው። ጡንቻ አባቴ የሰጠ ነው። አውቀኸው እንዴት እንደሚሰራ ደካማ ጎኑ ጠንካራ ጎኑ ምን እንደሆነ አውቀኸው፣ እሱ ላሰበበት አላማ፣ አባት ላሰበበት አላማ ልታበለጸገው ይገባል። ልታፋፋው፣ ልታጠነክረው ይገባል። ያን ጊዜ ግዳይ ተፈጸመበታለህ። ማላዘን ጽድቅ አይደለም። ማላዘን መንፈሳዊነት አይደለም። በነገራችን ዛሬ ዩቲዩብ ላይ ተወጥቶ ወንዱ ሁሉ እያለ እንደዚህ ሆንን እንደዛ ሆንን እንደዚህ ሆንን እንደዛ ሆንን ይሸቀልበታል። ማላዘን ወንድነት አይደለም። የወንድነት ባህሪም ድፍረት ነው። በአንደኛነት ደረጃ የሚመጣው ይሄ ከልጅነት ጀምሮ ባይ ዲፎልት የሚመጣ ነው። ልጆቻችንን በተያቸው ገና በልጅነታቸው ደፋሮች ናቸው። በነገራችን ላይ ልጆቻችን እያደጉ ሲመጡ ነው ፈሪ የሚሆኑት እንጂ በልጅነታቸው ደፋሮች ናቸው። እኔ ሦስት ልጆች አሉኝ፣ አውቀዋለሁ። ልጆቻችን ልጅ እያሉ ደፋሮች ናቸው። እያደጉ ሲመጡ በተለይም ደግሞ ድፍረታቸውን የማያበረታታቸው ፍርሃታቸውን ናዊ ጊዜ ናዊ ጊዜ እነሱ ማኒፕሌት ለማድረጊያ የሚጠቀምባቸው ወላይ ሲመጣ ግን ፈሪ ይሆኑ ይመጣሉ። ብዙዎቻችን ልጆቻችንን ፍርሃት ማኒፕሌት ማድረጊያችን ነው። ለልጆቻችን አይደለ እዛ ጭለማው ውስጥ አውዋል እዛ ብትሁን እንደዚህ ትሆናል። እዛ ብትሁን እንትን ይቆርጣል። እዛ እኔ አለለውም ልጄን አው ይመጣል። አለለውም አጠፋ በጥፊ ቁንጥጫ፣ በቃ አለቀ። ለምንድ ነው ፈሪ የምታርጉት ልጆቻችሁን? ልጆቻችን በተፈጥሮ አባታቸው ሲፈጥራቸው ደፋሮች ናቸው። እኛ ግዴለሽ አደራብል ወላጆች ነን፣ ፈሪ የምናረጋቸው። ብዙ ልጆች እንደዛ ናቸው። ሆኖም ያልኩት። ስለዚህ ወንድሞቼ ስሙኝ። በተለይ ሀያዎች ውስጥ ያላችሁት ከዚህ በፊት ተናገዶ ያሉ ሰላሳዎቹን አጋምሰው ያለፉት በጣም ተስፋ የሚያስቆርጥ ደረጃ ላይ ነው የደረሱት። ምንም ራሳቸው መቀየር አይፈልጉም። አብዛኞቹ ማላዘን ነው የሚወዱት። ዩቲዩብ ላይ ማውጧቸው፣ ሶሻል ሚዲያ ላይ ማውጧቸው፣ አደባባይ ሰብስቧቸው፣ እንትና እንትና እንደዚህ አድርጎን እንደዚህ አድርጎን ምንም አይጠቅም። ራሳችሁ ላይ ስሩ። ሶስቱን አምዳችሁ አምዶች እወቁ። እነዚህ ሶስት አምዶች፣ ሶስት አውታሮች፣ ሶስት ምሰሶች እወቋቸው። ስልጣኔ፣ ጥንካሬ፣ ድፍረት በእነዚህ ላይ ስሩ። ራሳችሁን አሰልጥኑ። ትንሽ ፍንጭ እንዲሆናችሁ ከፈለጋችሁ ያዘጋጀው ስልጠና አለ። ራሴን የሰራሁበት ወንድሞችን የሰራንበት አብረን የምንተጋገዝበት ስልጠና አለ። እዛ ተካፈሉ። ዓለም በወንዶቻችን እየቀለደ ነው። እውነቴ ነው የምላችሁ። በጣም በሚያሳዝን ደረጃ ደግሞ፣ በጣም በሚያሳዝን ደረጃ ደግሞ፣ ይህንን ወንድነት ተፈጥሯችንን ልናውቅበት ልንመረምርበት የሚገባው መንፈሳዊውን እውቀት ተጠቅመው ማዕረጋቸውን ተጠቅመው የሚደልሉ ሊቃውንቶች ደግሞ በስተዋል ሊቃውንት መጥተዋል። ወንድነታችንን የሚኮንኑ ማለት ነው። ድፍረታችንን የሚኮንኑ ጥንካሬያችንን የሚኮንኑ ለምን? ከጠላት የተሻረኩ ናቸው ብዙዎቹ። ምንዳ ሚሰፈርላቸው የተቀጠሩ በአፍጢማቸው የተደፍኑ ናቸው ብዙዎቹ። ለእኛ ለኢትዮጵያውያን ክርስትና በዚህ መልክ አልነበረም። ለምሳሌ ክርስትና ውስጥ ብንሄድ ኦርቶዶክስ ተዋሕዶ እምነት ላይ በተለይ ብትሄዱ ንጉሥም ቅዱስም ተዋጊም ጦረኛም የነበሩ ነበሩ ኢትዮጵያውያኖች ጀግና የነበሩ ነበሩ። ክርስትናቸው ምንም እንቅፋት አልሆነባቸውም። ወይም ደግሞ ወንድነታቸው ለክርስትናቸው ምንም እንቅፋት አልሆነበትም። ዛሬ ከየት መጡ እንደሆነ አላቅም። ከየት ያመጡት እንደሆነ አላቅም። የተማርን የሚሉት ሰዎች ከስማቸው በፊት ብዙ አይነት ማዕረግ ያላቸው ምሁራን ወንድነት ተፈጥሯችን፣ ድፍረታችን፣ ጥንካሬያችን ልክ ከመንፈሳዊ ሕይወት የሚያርቀን ከአምላካችን የሚያቆራርጠን አድርጎ የሚነግሩ እኔ ነገራቸው አለው። ምንም የሚያቆራርጣችሁ ነገር የለም። አባታችሁ የሰጣችሁ ጸጋ ነው። ተጠቀሙበት። ከራሳችሁ አልፎ ትውልድን፣ ሚስትን፣ ልጆቻችሁን፣ ማህበረሰባችሁን፣ ቤተሰባችሁን፣ አገራችሁን አርነት ታውጡበታላችሁ። ማላዘን ወንድነት አይደለም። እንዴት እንደሆነ የማታውቁ ጊዜ ካላችሁ ኑ፣ የተማርኩትን አሳያችኋለሁ። ፍጹም አውቅ ያለው ፍጹም ችይበታለሁ ማለት አይደለም። የተረዳሁትን እንደዛ፣ ዓለም ላይ ከምትሰሙት በተለየ የሆነ ማለት ነው። ስለዚህ ታናሽ አለጫነት ተፈጥሮ አይደለም። ተጠይፈው ፍርሃት መገለጫ አይደለም። ፍርሃት የመጠራጠርህ የጎዶሎ እምነትህ ውጤት ነው። ፍርሃትን አስወግድ። ደፋር መሆን አለብህ። ድፍረትን መታጠቅ አለብህ። ድፍረትን ታጥቀህ ደግሞ ድፍረትን የምትወጣበት ድፍረትን ኤክሰርሳይዝ የምታደርግበት ፕራክቲስ የምታደርግበት ደግሞ ጥንካሬ ዴቨሎፕ ማድረግ አለብህ። ፊዚካል ፊትነስ ላይ መስራት አለብህ። አካል ብቃት ላይ መስራት አለብህ። ጡንቻ ተሸክሞ በቲሸርት ሆኖ እንደዚህ እንደዚህ ነኝ እንደዚያ ነኝ ብሎ ለመንጎ ማለል ወይም ደግሞ በተጣበቀ ልብስ ወጥቶ መንገድ ላይ ለማቅራራት አይደለም። ለዛ አይደለም። ግዳጅ ለመወጣት ስላለ ግዳጅ መወጣት ስላለብህ ለግዳጅ መወጫ ብቻ ነው የምንፈልገው፣ ሰውነታችንን አሳይተን ለማቅራራት አይደለም። ምናልባት የኔ ፕሮፋይል ፒክቸር አይተ አንተስ እንደዚህ ታደርጋለህ ወይ ብትለኝ፣ ለዛ አይደለም። እኔ ለጠፍኩት በወቅቱ እያስተማርኩኝ ያስተማርኩኝ ስለነበረ እንዲያዩት፣ ለውጡን እንዲያዩት ምን ያክል ሰውነታቸው ላይ የሚያመጣውን ለውጥ እንዲገነዘቡት ስለምፈልግ ነበር፣ ወንድሞች ያንን ያደረኩት። አይኖስ ለዛሬ የምነግርህ ይህንን፣ ወንድነት በሶስት ምሰሶች ላይ ቆሟል። ስልጣኔ፣ ጥንካሬ፣ ድፍረት ናቸው። ዝርዝር አለው በደንብ ብዙ የሚነሳ የሚሞግት ጉዳዮች አሉት። እነዚህን እንግዲህ ለስልጠና ስትመጣ አገኝሃለሁ፣ እናወራለን። ምናልባት በጋራ መሰልጠን ማልስፈልግ ከሆነ በግልም ከሆነ በግልናና የበለጠን ጨዋወታለን። ወንድም አለም በርታለኝ።